አንድ ሴት ልጅ የማለለችብህ ሲመስልህና አንተን ለማማለል ስትጠር ወዲያው ማመን የለብህም። ምክንያቱም እነዚህን ነገሮች የምታደርገው የእውነት ሊሆን ስለማይችል ነው። አብዛኛውን ጊዜ ሴት ልጅ እንድትፈልጋት ለማድረግ ሊሆን ይችላል፣ እንደፈለግካት ለማወቅ ሊሆን ይችላል፣ የጨዋታው አንድ አካል ልታደርግህ ሊሆን ይችላል፣ ልትጠቀምብህ ሊሆን ይችላል፣ እንድታፈቅራት ለማድረግም ሊሆን ይችላል። ትልልቅ ሪዝኖቿ እነዚህ ናቸው። አንድ ሴት በእርግጠኝነት አንተ ፊት ስትማልልና ወይም አንተን ለማማልል ስትሞክር ያለን በአይምሮ መያዝ አለብህ። ወዲያው ዘልበ ወደ ዋናው ፖይንት መሄድ የለብህም፣ ነገር ግን ሪል ሚኒንግ አለው አደለ ፍለርቴሽን በጣም ትክክለኛ እኮ ትርጉም ያለው ወይም አንድ ሴት ልጅ ከልቧና የእውነት ምንድን ነው የሚያማልላት ምን አይነት ወንድ ነው የሚያማልላት የሚለው ነው። እኔ የታችሁ የምነግራችሁ የምታዩትን በሙሉ አትመኑ በአይናቸው የሚገባ ነገር እንደምታምኑ እኛ እናውቃለን። እኛ በጆሯችን የሚገባው ነገር እንደምናምን ስለምታውቁ እናንተም የምታወሯቸው የምትሰክሷቸው ነገሮች እንደበዙላ ሴቶችም ተመሳሳይ ነገር እንደሚያደርጉ ለምንድን ነው ማየት የሚያቅታችሁ? አብዛኛው ወንድ መጠቀሚያ ይሆናል። አብዛኛው ወንድ ሴት ልጅ ገንዘብ እንጂ ፍቅር አታውቅም ይላል። አብዛኛው ወንድ እያየ ይቦጠበጣል። እችም መንገድ ተጠቅማ እኮ ነው፣ ወይ አማላው ነው ወይ እንደማለለችበት አሳምነው ነው። አይናችሁን ለመክፈት ሞክሩ። ዛሬ ይሄንን ቪዲዮ የሚሰሙ ሴቶች ይሄንን መንገድ የሚጠቀሙ ካሉ እኔ እንጃ ወንትድ መሆኔ ነው። ስለዚህ ከኔ ጋር እስከ መጨረሻው ድረስ ቆዩ። ሴት ልጅ የእውነት ወንድ ልጅን እንድትማልል የሚያደርጋት ወይም በሱ እንድትማርክ እንድትወደው የሚያደርጋት ምንድን ነው ታዲያ? የእውነትስ ከወደደች ከፈለገች ከፈለገችና ሪል ከሆነ ባንተ የማለለችው ምን ታደርጋለች? የዚህ ቪዲዮ መጨረሻ ላይ የምነግራችሁ ሐሳብ ይሆናል። ሀይ፣ እንዴት ናችሁ? ለማታቆኝ ወዴት ነው የምባለው? እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች ነግራቸዋለሁ። ልክ እንደዛሬው ከሚስጥራችን አካፍዬ ራሴን አሳልፌ እሰጣችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ አድርጉ፣ አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችሁ እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ አንድ ሰከንድ ወስደን የቪዲዮ ሐሳብ ላይክ እናረጋለን። አብራችን ቆዩ። አንደኛ የእውነት ሴት ልጅ እንድትማረክ እንድትማልልብህ የሚያደርጋት የወንድነት ኢነርጂ ነው። ያ አቅምህ ልታይ ይገባል። እኛ እናንተ እንደምትፈልጉን ሁሌም የምናስብ ነን። እኛ ራሳችንን እንደተፈላጊ እኛ የፍቅር ጥያቄ የሚመጣልን ተወዳጆች እንጂ ወዳጆች እንደሆነ ደፍራ ብትመጣ እንኳን ፍቅር ከአቅም በላይ ሆኖ ፍቅሯን ብትገልጽልህ ሪያሊቲ ወይም ትክክለኛው ተፈጥሯዊ መንገድ ይህ ነው። መፈለጓን አምና የተቀበለች ወይም ሪያሊቲ ያላት ትክክለኛ ፍቅርን የምትፈልግ ሴት አንተ ላይ የምታየው ኢነርጂ የወንድነት መሆን መቻል አለ። የአዳኝነት የፈላጊነት ነው እንጂ እንድትፈልጋት እንድታደርግህ ካደረግካት ወይም እንደፈለገችህ አስመስላ ወደ ሕይወትህ መግባት ከቻለች ወይም እንድትፈልጋት የሚያደርገው ኢነርጂ አንተን ስቦ ከመጣ ምን ሆነሃል ማለት ነው ወጥመድ ውስጥ ገብተሃል ስለዚህ አንተ ነህ ወጥመድ መዘጋት ያለብህ ያ ወጥመድ ደግሞ የሚሆነው ወንዳወንድነትህ ኩሩነትህ እንድትፈልግህ የእውነት እንድትፈልግህ የሚያደርጋት ድንበር መሆን አለበት ያ ከነሱ ውስጥ በዋነኛነት ደግሞ እንድታከብርህ ማድረግ ስትችል እንድታከብርህ አደረካት ወይም አሳብ መንካት ማለት ሴት ልጅን ደግሞ እንድትመጣ መንገዱን ጠረክ ማለት ነው ራስንህን በማክበር ጀምር። እሷ የምታሳየ የትኛውም ካራክተር የትኛውም ቅርጽ የትኛውም እንደማለለች ወይም አንተን ለማማለይ የምትሰጥህን ኢነርጂ በቀላሉ የሚገዛ ከሆነ እመነኝ ወጥ ወደ ውስጥ ትገባለህ። ነገር ግን ባላየ የሆነ ነገሯ ሊስብ ይችላል። የትኛውም ካራክተሯ መጥፎም ሊሆን ይችላል ባይዘይ ሊስብ ይችላል። ነገር ግን ያንን የምታርም ለዛ የማትገዛ ሌላ የሚቀድም ነገር እንዳለ እሷ እንድታይ ማድረግ መቻል አለብ እንዳትሸወድ በቀላሉ እሷ ወጥመድ ውስጥ ከገባህ አብቅቶልሃል። ጥገህን ያስ ውደዳት፣ ተመኛት፣ ፈልጋት። ነገር ግን ምን መሆኑ አለባት በአንተ መንገድ መሆን አለበት። መምጣት ያለባት እሷ ባሳየች ወይም እሷ በሰጠች መንገድ ብሄድ የለብህም። ያንተን መንገድ እንድትመጣ ቆመ መጠበቅ መቻል አለብን። ብዙ መንገዶችን ተናግሬያለሁ። ከነሱ ውስጥ አሁን የተሰማህን ስሜት ወይም ፍላጎትህን ወዲያው ለማሳየት ነው ከማሳየት ይልቅ ምን ታደርጋለህ? ወደ አንተ መንገድ እንድትመጣ ቀስ በቀስ እንድትገባ ወይም እንድትጎበኝ ማሳየት ነው ያለብህ። መምራት ነው ያለብህ መሪነት የአንተ ግዴታ ስለሆነ። ነገር ግን እንደማለልክባት ኦር እሷ ያሳየች ነገር እንዳሸነፈ ወዲያው እዛ ወጥመድ ውስጥ እንደምገባ ካየት አብቅቶልሃለ። ራስ ክብር እንደሌለ የመሪነት አቅም እንደሌለ ኩራት እንደሌለ ታስባለች። በእኔ የፈለገችውን ጌም ትጫወታለች። አትርሳ፣ ምን ማድረግ አለብህ? ብትፈልጋትም ብትወዳትም የምታሳየን የትኛውም እንደፈለገች ወይም እንደማለለችብህ ካራክተር ብታሳይ ያ ነገር እንደማይሸውድ ወይም በዛ ነገር እንደወደድክ እንደፈለካት እንዳይገባት ተጠንቀቅ። ምን ታደርጋለህ? ይዛኔ ያንን አቴንሽን ካልሰጣት ትመጣለች እራሷ። ሁለተኛው አቴንሽን ወይም የበዛ አቴንሽን አለመስጠት ነው ሴት ልጅን የእውነት እንድትማልልልህ የሚያደርጋት ወይም ይበልጥ እንድትፈልግ የሚያደርጋት ከመኩራቱ ባሻገር እሷ የምታሳይ የምትሰጣት ወይም እሷ ላይ ያየኸው የፍቅር ኢነርጂ ወይም መውደድክ ያን ያህል እንዳልገዛክ በዛ ስሜት ተሸንፈ ከጠየቀች በላይ ትኩረት የማትሰጣት ወንድ መሆንህን ማወቅ መቻል አለብህ። ትኩረት ደካማ ጎናችን ነው። አንድ ሺህ ጊዜ ተናግሬያለሁ። ትኩረት የሚሰጠን ወንድ በተለይ ያልተቆራረጠ ከሆነ ከልቡ እንደሆነ ካወቅን ለዛ ኢነርጂ ወይም ለዛ ትኩረት እኛ ተገዢ ነው የምንኖረው፣ ታዛዥ ነው የምንኖረው። በጣም ጤነኛማና ሰላማዊ ህይወት ነው የምትሰጥ ሴት ልጅ የሰጠሃትን ትኩረት ስትወስድባት፣ የምትሰጣትን ትኩረት ያሳይሃትን ትኩረት ውሸትነት ካወቅት፣ የምትሰጣ ትኩረት ከተቆራረጠ፣ የዛኔ ዝብርቅርቅ ያለ ስሜት እንዲሰማ ታደረጋታለ፣ ብታፈቅራት ነገር ግን ይሄንን ትኩረት ታዲያ ለማን ነው መስጠት ያለብህ? አንተን እንደወደደች እንደፈለገች ወይም ፍለርት በምታደርግ ሴት ዙሪያ ቁጥብ መሆን መቻል አለብህ። የእውነት ከሆነ እንድትማልል የምትፈልገው በአንተ እንድትሸነፍ የምትፈልግ ከሆነ የምትሰጣት ትኩረት እጅግ በጣም ጠንቃቃ መሆን አለብህ። ከእነሱ ውስጥ ሊሚት ሊኖረው ይገባል። ስትሰጣትም ሊሚቱ ቢኖረው የሰጣትን ግን ማቆራረጥ አሊያም ደግሞ ማሳነስ አይነቱን ሳይዙ መቀየር የለብህም። ሁሌም ቢሆን አንድ አይነት ሰው መሆንህን ማሳየት መቻል አለብህ። በዛ ላይ ደግሞ ሰፍ ያለ በጣም እንዴት ነው ኤክስ እየጓጓ በጣም የፈለጋትን ወድ እንዳታሳያት። ያ ነው ችግር የሚፈጥረው በእናንተ ዘንድ። ትንሽ ትንሽ ግን ሰጣት፣ ትሪለር ከሆንክባል እያሸተተችው እየፈለገችው። የውሸት ቢሆን መጀመሪያ የማለለችው አሁን ወደ እውነት ትመጣለች። የምትጓጓለት ህይወት ተገኝቶ ወይም የማይጠገብ ትኩረት፣ ሁሌም የምትፈልገውን አይነት ትኩረት ስትሰጣት ምን ትሆናለች? በእጅ ትገባለች። ብትወዳትም ብትፈልጋትም አቴንሽን ወይም ትኩረት በመስጠት በፍቅር ትጥላት አለ። ያን ትኩረት ግን እሷ ያንን ጌማ ውስጥ እንድትገባ ወይም ፍለርቴሽኗል እውነት እንደሆነ እንዲሰማት አታድርጋት። ይህንም በማድረግ ትልቅ አቅም ናችሁ ነው። ባይዘ እንደነገርኳችሁ ነው፣ ፈላጊዎች ናችሁ። እኛ ተፈላጊ እንደሆነ እናስባለን። ስትፈልጋል በበዛ ትኩረት፣ በተጋነነ ልክ በሌለው አሊያም ደግሞ በቃ እሷን ካላገኘህ አይነት አላደለ የሆነ ስሜት የሚሰማ የምታዘን የሚጎዳህ ወንድ እንዳለው እንድታስብ አድርጋት። የዛኔ ትክክለኛውን ምን ታሳያታለ። አንተ ላይ ፍለርት እንድታረግ በአንተ እንድትማለል ማድረግ ትችላለህ። ሶስተኛው እንዳልፈለግካት እንዲገባት አደርጋት። አለመፈለጋችን እስፔሻሊ ደግሞ እየማለለችብህ እንደሆነ እያስመሰለች ከሆነ አሊያም ደግሞ ትክክለኛውን ፍላጎቷን እንድታሳይ ከፈለግ ብትፈልጋትም እንዳልፈለግካት አክት አድርግ። ነገር ግን መረሳት የሌለበት ነገር ከሷ መቅረብ ከሷ መላመድ አለ አደለ? አንድ ወንድ ልጅ እንዴት ነው የሆነ ነገር የፍቅር ህይወት ሲፈልግ የሚያመጣው ካራክተር አለን ያንን ማሳየት። ከዛ ውጪ እንደወደድካት፣ እንደፈለግካት፣ እንደተመቻሃት መናገር የሚባል ነገር አይሰራም። እስክትመጣ የእውነት እንደወደደች ፊል እስክታደርግ የምታሳየው የትኛውም ካራክተር እንደፈለገች ሊሆናል፣ እንደወደደች ሊሆን ይችላል። የትኛውንም እንደማለለችብህ የምታሳይህን አክሽኖች እውነተኛነት ልብ ሳያምን ሳታረጋግጠ በቃላ እንዳፈቀረችው ወይም እዚህ ቪዲዮ መጨረሻ ላይ የእውነት የማለለችብህ ሴት የምታደርጋቸውን ነገሮች ሳታደርግ በፊት ካንደበትህ አውጥተን እንደወደድካት እንደፈለካትና እንደተመቻካት አትንገራት። ከነገርካት አብቅቶልሃል ማለት ነው። ምን ታደርግሃለች? ሙር ትጠቀመዋለች ማለት ነው ኢነርጂዋን እንደማለልክላት ገብቷታል ማለት ነው። እሷ አንተን ለማማለል የምታደርጋት የትኛውን ካራክተር አንተ ላይ እንደሰራት ስለገባት አሁን በምን በነፃነት በድፍረት ትጠቀመዋለች። ምን ማድረግ አለብን? በራሷ ቋንቋ ታወራታለህ። አንዱ ቋንቋ ይሄ ነው። ስለዚህ እንደማለልክባት ታሳያታለህ። እንደማለልክባት ወይም እንደፈለካት አይነት ድርጊቶችን ታሳያታለህ። ግን የእርግጠኝነት ስሜት እንዲሰማት ወይም ማረጋገጫ ወድጄሻለሁ፣ ፈልጌሻለሁ፣ ያለ አንቺ ወይም ስልክ ደውለህ ካላነሳት እንገናኝ ብላ አምቢ ስትል ወይም እንደ የሆነ ነገሮችን ስታሳየን ሪያክት ማድረግ የሚባል ነገር አይሰራም። ስለዚህ አሳያት፣ ግን አትንገራት፣ ስጣት ፍቅርን፣ አታረጋግጥላት። ይሄ ምን ታደርጋለች? የእውነት እንድትማልልብህ ስሜቱን የሚቆጣ ራሱን የሚወድ ራሱን የሚያከብር ስፔሻሊ ደግሞ ራሱን አሳልፎ የማይሰጥ ወንድ ናንተ ላያየች ማለች ሪል የእውነትን እንድትማልልባት ወይም መጀመሪያ የምታደርገውን ካራክተር ወደ እውነት ትቀይርባታለ። የእውነት ከሆነ ደግሞ በምን ታውቃለህ? አንድ ነው የቀረ ነግራችኋለሁ። አራተኛው ሴት ልጅ ከልቧ እንድትማልልብህ የሚያደርጋት ወይም ከልቧ እንድትፈልግል ያ ቅድም ያነሳውላችሁ ሪዝኖች አሉ አደለም ሌላ ቢሆን እንኳን ምክንያቷን እንድትፈልጋት ለማድረግ ሊሆን ይችላል፣ ወይም ፈልጋህም ሊሆን ይችላል፣ ልትጠቀምብሽ፣ ዋቴቨር ነው ምላችሁ። ነገር ግን አንተ አቅምህን መጠቀም ከቻልክ የእውነት የሚያደርገውን ኢነርጂ ምን እንደሆነ ታውቃለህ? ላይፍክ ነው፣ ህይወትክ ነው፣ ተራ አለመሆንክ፣ ለራስህ የሰጠኸው ግምት፣ ለራስህ ያለ ቦታ። በቀላሉ እሷ አሁን የምታገኝ በቀላሉ የምታማልልህ በቀላሉ የምትጠቀምብህ በቀላሉ የፈለገችውን የምትጠቀም የምትቀበለ አይነት ወንድ እንደሆነች ወንድ እንደሆንክ እንዳታቅ ስታደርግ ነው። አንድ ሴት ብልጣ ብልጥ ልትሆን ትችላለች። እንዳልኳችሁ ብዙ ጊዜ የምንጠቀመው አንዱ መንገድ ነው ብያችኋለሁ። ታቁታላችሁ ታቁታላችሁ። ግን አቦ እሷማ እኔን እንደዚህ ልታጃጅልኝ ብለህ ትገባና ከምትጠብቀው በላይ ሆና ልትሰምጥ ትችላለህ። እዛ ከመግባት በፊት ለራስ የምትሰጠው ቦታ የት ድረስ ነው? ለራስ ያለስ ፍቅር፣ ለራስ ያለስ ግምት፣ ለራስ የገነባውስ ህይወት በብዙ በአንድ ሴት ብዙ የለፋ ብዙ ያገኘ ወይም ብዙ ያደረገውን ህይወት ገደል የከተተ ወንድ የምታውቁት የለም አለ። ስለዚህ አንድ ሴት መታ በቀላሉ የምትበረብር የምታፈርስ፣ የምትጥል፣ ደስታን የምትነጥቀ ምንም ባይኖርህ ነው ምናችሁ፣ እኮ ኢነርጂህን የምትወስድብህ ምንም ተራ እንኳን ብትወጥ የምትሆን ወንድ መሆን የለብህም። ምክንያቱም እንዳልኳችሁ ምን እንደሆነ ታርጌቷ አላታቅ ትችላለህ። የእውነት ራሱ ቢሆን ከመጣች በኋላ ግን ቅድሚያ ለራስህ የምትሰጥ ለሷ ከምታረገው በላይ ለራሴ የምታደርገው ነገር የሚያስደስት ከራስህ ሲታርፍ ለሌሎች ሼር የምታደርግ ራስን ከመውደድ የተነሳ ለሌሎች የምትሰጠው ፍቅር ቦታ ክብርም ጤነኛማ እንደሆነ ስታቅ ሲገባት ይሄ ቦታ ማይደገም ማይገኝ ነው ብላ ሌላ ዓላማ ቢኖራት የውሸት እንኳን ቢሆን ወይም ምናልባት እንኳን እንዳልኳችሁ ልትጠቀም እንድትወዳት ለማድረግም ብትመጣ ተሸናፊ ሆና ምትቀራው እሷ ናት። የምእውነት ማና ምትቀራው እሷ ናት ምትሆነው። ስለዚህ መጀመሪያ ለህይወታችን ቢውልድ የምናደርገው ለራሳችን የምንሰጠው ቦታ እና ስፍራ ሰዎች እኛ ጋር ሲመጡ ምን ያህል ፕራይስለስ እንደሆነ በቀላሉ የሚያገኙት በቀላሉ የሚተዉት በቀላሉ እንደፈለጉት የማያደርጉት እንደሆነ ሲገባቸው ተሸናፊ ሆነው የሚቀሩት እነሱ ናቸው፣ ዓላማቸው ሌላም ቢሆን። ስለዚህ የእውነት ሴት ልጅን እንድትማልል እንድትሸነፍልህ እንድትገዛልህ የሚያደርጋት ምንድነው? አንተ ጋር ስትመጣ ስታቅቅ ለእሷ ሳይሆን ለራስ የምትኖሩ በማንም ስሜት ወይም ለሆነ ሰው ስሜት ባለ ምትንገዳገድ ለማንም ብለ የምትተው የምትቀጥለው ህይወት እንደሌለ ስታቅ ምን ታደርጋለች የእውነትም ትማልላለች። ኦረዲ ግን ተገንድሰ የምትወድቅ ከሆነ አበቃለህ። ታዲያ ይሄ ማንነት ሊኖርህ ይገባል። የእውነት እንድ ሀይልክ ነው። ወንድ ልጅ በቃ ሀላፊነት አለበት። ወንድ ተብለ የተፈጠረ ወንድ ተብለን የምታድቀው አሸንፈው ለማን ለሴት ብልህ አይደለም። የሆነን ሰው ኢምፕረስ ለማድረግ ብልህ አይደለም። ለእናቴ እኔ ልኖርላል ለእናቴ ምናምን ሲሉ ራሱ አንዳንድ ልጆች የሆኑ ቪዲዮዎች ላይ ይገርሙኛል። መጀመሪያ አንተ አንተ ስትኖር አንተ ስትለወጥ ህይወት ሲገባ አላማ ሲገባ የት መድረስ እንዳለበት ስታውቅ ያለህበትን ሁኔታ ስትቀበልና ሌሎችን መቀበልም ሌሎች እንደፈለጉት ማያደርጉት ማንነት የሚኖር የእውነት እንድትማልል የሚያደርጋት ይህ ኢነርጂ ነው። ራስን ውደድ፣ ተቀበለው፣ አሻሽለው፣ ለውጠው። ማንም ስለመጣ የሚወድቅ ማንም ስለሄደ የሚሸነፍ የሆነ ሰው ስለተጨመረ ከፍ የሚል የሆነ ሰው ስለተቀነሰ ዝቅ የሚል ማንነት ሲኖር ታሸንፋታለ። ታዲያ ከልቧ የተሸነፈች ወይም የማለለች ሴት ምን አይነት ካራክተር ታመጣለች? መጨረሻው ላይ አምስተኛው ኦር የመጨረሻው አንድ ሴት ልጅ ከልቧ እንደማለለችብህ ኦር ልታማልል መጣ አሁን ተሸንፈ አንተ ጋር መቅረት እንደፈለገች የተጠቀምከው ኢነርጂ ወይም የአንተ ላይፍ ስታይል እንደ ረታት የምታውቀው ምን ስታደርግ ነው? እስተን የአይኗ አንተን የምታይበት አይን ልስላሴ፣ አንተን የምታናግርበት የድምፅ ቶን ልስላሴ፣ የምትፈቅድል ነገር ምን ያህል እርቀት ትሄዳለ፣ ምትሰጥህ እድሎች ህይወቷ ውስጥ፣ አንተን ህይወቷ ውስጥ ለማቆየት የምትከፍለውን ዋጋ ታይባታል ማለት ነው። በነፃ ህይወትህ እንደማይገኝ አንተን በነፃ መቀላቀል ወይም ያወጣችው የጻፈችውን ፕሮፖዛል ኦ ናቹላሪ አላደል በተፈጥሮ ፍለርት አድርገን ወይም አማለናቸው እንዲወዱን ማድረግ እንችላለን ብለን ያሰብነውን ሀሳባችንን ሀሳባችን እንደቀየርን ወይም ያንን እንዳስቀየርካት የምታውቀው ሴት ልጅ ሙሉ በሙሉ ምን ማድረግ ትጀምራለች? ስለ አንተ መኖር ትጀምራለች። አሁን መቅናት ትጀምራለች። ስት ፍለርት ወይም ልታማልል የፈለገች ሴት እንደማትቀናብህ ነው። አንተን ማሳመን የምትፈልገው መቅናት ትጀምራለች። ለማንም እሷ ያየችብህን ነገር ሌሎች እንዲያዩበት እድል አትሰጥም። ለሌላ ሴት አቴንሽን ስትሰጥ ማየት አትፈልግም። እያንዳንዷ አይኗ በፊት ፈገግታ የምታውቃት በሳቅ በጨዋታ የምታውቃት ሴት አሁን ዴፊኔትሊ አዲስ ባህሪዎችን ታመጣለች። እንዳልኩ መነጫነጭ፣ መጨቃጨቅ ማናት ምንድናት ይመጣል። የአንተ የእሷ ብቻ እንድትሆን መፈለግ ነው። ታዲያ ኢነርጂ ከልቧ ነው ታኮርፍሃለች መተስ ክትል ለማመጣት ትጠብቃለች። ምን ሆነሽ ነው እንድትላት ትጠብቃለች፣ ከልቧ ሆነ ፍቅሯ ካለ። አለበለዚያ እያስመሰለች ከሆነ ስ የእሷን እንድትሆን እንደሆነ ምታቅ ከሆነ ብትወደኝ ኖርማ ብታፈቅረኝ ማ ኖሮ ምናምን አትለም ኖ፣ ክብሯን ትመርጣለች። የእሷን ነገር ስለምታውቀው አንተ እንድታደርገው አትፈቅድልህም። መታሰር የሆነ ያለ አይደለም። እናንተ አሁን ፍቅር የማይመስላችሁ የመተንፈስ ያክል እንዲያጥራችሁ ታደርግሃለች። በላይፈፍ ሁሌ መኖር ትፈልጋለች። እያንዳንዱን ነገር መጠቀም ሳይሆን መስጠት ትፈልጋለች። ጊዜዋን እንደ ልብ ማግኘት ትጀምራለህ። የሰበብ የሚባል ነገር መስማት ታቆማለህ። ምክንያቱም ኦልሬዲ የምታማልን ሴት ጊዜዋን ቆጥባ ሰታክ ወር እንደማታገኛት እንዲሰማ አድርጋ ምናምን ነው ማማለል የምትፈልገው ኖ ማላለች፣ ያበቃላት ሴት ከልቧ የፈለገች ሴት አሁን ካንተ ጋር ነው 24 ሰዓት ወር ሳምንት ሙሉ ማጥፋት የምትፈልገው ሁሌም አቬለብል ትገኛለች። በጣም እንቅፋት ህመምን ያማታል ሁለ ነገሯ ይቀየራል። በቃ ለውጧን ታየዋለ ከምታውቃት ወራንትን ካማለለች ሴት አሁን ዴፍኔትሊ በጣም የቀዘቀዘች ሴትን ታገኛለ። አለባበሷ ይቀየራል፣ ጠረኗ ይቀየራል። ያንተ ነኝ አይነት ነገሮችን ማድረግ ትጀምራለች። ይህንን ፊልም ማድርጎ እንዳለ ካላችሁኝ አዝናለሁ። ይፍ ንሄት ሴት ልጅ በጣም የምትፈልጋትን አይነት ሴት መሆን ትጀምራለች። በ የእውነት ከማለለችልህ ሀሳቤ እንደሚጠቅማችሁ እንደሚሰራ አልጠራጠርም። ከወደዳችሁት በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አር ኒሄታችሁ በሌላ ቪዲዮ በሌላ ሰዓት ተመልሼ ስክመጣ፣ ቻው ሰላም ሁኖላችሁ።